ልጆቼ፣ ሙሽራዎቼ ናቸው። ልጆቼ፣ ውበቶቼ። ልጆቼ ሕይወቴ ናቸው። አታለሉኝ። በአንድ ቀን ሳይወለዱ በአንድ ቀን ጥለውኝ ሄዱ። እኚህ አጥንት ድረስ ዘልቀው የሚሰሙ አሳዛኝ ቃላት በሰው ሀገር ልጆቹን የተነጠቀው የአቶ መንግስቴ የሲቃ ድምጾች ናቸው። የልጅ ሀዘን እንዲህ ነው ብሎ ለመግለጽ የሚያዳግት የእድሜ ልክ ቁስል፣ የዘላለም የእግር እሳት ነው። እንዲህ በአንድ ጊዜ ሁለት ልጅን ማጣት ሲሆን ደግሞ ለቅሶ የማያወጣው ሀዘን፣ ጩኸት የማይገላግለው ድንጋጤን ያስከትላል። ልብ ክፉኛ ይሰበራል። ሀዘኑ የተወሰነ ቀን ብቻ ሳይሆን የዕለት ተዕለት ኑሮ ሆኖ ይዘልቃል። በደቡብ አፍሪካ ፕሪቶሪያ ከተማ በማይታወቅ ምክንያት ክፍላቸው ውስጥ ህይወታቸው አልፎ የተገኙ ኢትዮጵያን እህትማማቾች በብዙ ለቅሶና ዋይታ የሽኝት ፕሮግራም ተደርጎላቸው ተሸኝተዋል። በሽኝት ፕሮግራሙ ላይ የታየው የወላጆቻቸው ጥልቅ ሀዘን መላ ህዝቡን በንባ ያራጨ ሲሆን የአባታቸው የአቶ መንግስት ሀዘን ያረበበበት ንግግር የልጆቻቸው ህልፈት ከልብ የማይወጣ መሪር ሀዘን እንዳስከተለባቸው አሳይቷል። ልጆቼ የልጅነት የወጣትነት፣ የድካም ውጤት የሆኑ ንጹሕ ልጆች ናቸው፣ አሁን ግን እኔን ጥለውኝ ሄደዋል ሲሉ በሲቃ ሀዘናቸውን ገልጸዋል። ጌታ ሰጠኝ፣ እነርሱ ደግሞ ወደ ጌታ ሄዱ፣ ከእርሱ ተቀበልኩ፣ ወደ እርሱም ተመልሼ ሰጠው ሲሉ ሀዘናቸውን በምሬት ገልጸዋል። ልጅን የማጣት ሀዘን ጥልቀትና የሚያስከትለውን ስብራት የሚረዳው የወለደ ብቻ መሆኑ ቢነገርም የዲቦራና ኦፕራ ህልፈት ግን ከወላጆ ልጆቻቸው የተሻገረ መላ ኢትዮጵያንን ያሳዘነ ሆኗል። አስክሬናቸው ተወልደው ካደጉበት ደቡብ አፍሪካ ወደ ኢትዮጵያ ተሸኝቶም ስርዓተ ቀብራቸው ሲከናወን ስለ ሞታቸው ምክንያት የተሰማው መረጃ እጅግ አስደንጋጭ ሆኗል። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ ስለ ተማማቾቹ የሞት መንስኤ የተሰማውን አስደንጋጭ መረጃ ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ ና ሼር በማድረግ ዘናዶ ፍጻሜ አብራችሁን ቆዩ። ዲቦራ መንግስቴና ኦፕራ መንግስቴ የተባሉ እህትማማቾች ሞት እጅግ መሪር ሀዘንን አስከትሏል። በትምህርት ላይ ያሉ ምክንያቱ ባልታወቀ መንስኤ በመኖሪያ ቤታቸው ውስጥ ሞተው መገኘታቸው የሰማውን ሰው ሁሉ ልብ የሰበረ ዜና ነበር። ይህ ድንገተኛ ሞት ለቤተሰቦቻቸው ምን ያህል ከባድ እንደሆነ ለመረዳት ባያስቸግርም፣ ወላጆቻቸው ላይ የታየው ድንጋጤ ሀዘንና ተስፋ መቁረጥ ግን ከአእምሮ በላይ ሆኗል። ሥርዓተ ተቀብራቸውንም በኢትዮጵያ ለማከናወን በታቀደው መሰረትም በደቡብ አፍሪካ ሽኝት በተደረገላቸው እለት ወላጅ አባታቸው የተናገረው ንግግር መላ ህዝቡን በእንባ ያራጭ ያራጨና ያለበትን የሐዘን ጥግ ያሳየ ነበር። ልጆቼ ሙሽራዎቼ ናቸው። ውበቶቼ፣ በአንድ ቀን ሳላገኛቸው በአንድ ቀን ሄደውብኛል። ኑሮዬን ኢትዮጵያ ላደርግ ሀገሬ ገብቼ ነበር። ወደዚህ የተመለስኩት ግን ኦፕራ ዲቦራ ምርቃት ላይ ለመገኘት በመፈለጓና እህቴ አጠገብ መሆን አለብኝ ስትለኝ ያኔ ነው ስራዬን ጥዬ ህይወቴን አቋርጬ ለነ ከነርሱ ስል ተመለስኩኝ። እነርሱ ግን አታለሉኝ። ልጆቼ የልጅነት የወጣትነት የድካም ውጤት የሆኑ ልጆች ናቸው ሲል በሲቃ ተናግሯል። ከጌታ ተቀበልኳቸው ወደ እርሱም ሸኝቻቸዋለሁ ብሏል። የሽኝት መርሃ ግብሩ ከተከናወነ በኋላ አስክሬናቸው ወደ ኢትዮጵያ ተልኳል። ስራ ተቀብራቸውም ከመከናወኑ አስቀድሞ ግን የተሰማው የሞታቸው ምክንያት እጅግ አስደንጋጭ ሆኗል። እኚህን ወጣቶች በአንድ የሚገድል ምን ምክንያት መጣ የሚለው ጥያቄ ምላሽ ለማግኘት የአስክሬን ምርመራ ውጤት ሲጠበቅ የነበረ ሲሆን ፖሊስ የደረሰበትን የሞታቸው መንስኤ በይፋም መረጃ ባያደርስም የኢትዮጵያ ኤምባሲ ለዚህ ጉዳይ ኃላፊነት የሰጣቸው ሰዎች እንዳረጋገጡት ከሆነ በመርዝ ተመርዘው እንደሞቱ መረጋገጡ ተነግሯል። የአስክሬን ምርመራ ውጤትም እንቆቅልሽ ሆኖ ሲያነጋግር የቆየውን የሞታቸው ምክንያትም ተመርዘው እንደሞቱ አሳውቋል። የተሰጣቸው መርዝም በምግብ ሳይሆን በመጠጥ ተደባልቆ እንደተሰጣቸው ነው የተነገረው። እነርሱም ሆነ ወላጆቻቸው በሚኖሩበት አካባቢ እጅግ ተወዳጅና ተግባቢ የሆኑ በመሆናቸው ሞት ድረስ የሚያሳስብ በቀል የሚያደርግባቸው ሰው አለመኖሩ እየተነገረ ባለበት ተመርዘው መሞታቸው መነገሩ ነገሩን ይበልጥ ግራ አጋቢ ከመሆኑም በላይ ማናደረገው የሚለው እየተጠበቀ ያለ ጉዳይ ሆኗል። ይህንንም ለማጣራት በቀጣይ ምርመራዎች ሰዎች እንደሚደረጉ ሲነገር መኖሪያ ቤታቸው በካሜራ እይታ ውስጥ በመሆኑ ስልካቸውና ሌሎች የመረዛቸውን ሰው የሚጠቁሙ መረጃዎች በመኖራቸው በፍጥነት ገዳያቸው እንደሚታወቅ እንደሚጠበቅ ሲገለጽ ወደዚህ ተግባር ለመግባት የአባታቸው ወደ ደቡብ አፍሪካ መመለስ ብቻ እንደሚጠበቅ ታውቋል። እኚህ አይደለምና መርዝ ለመስጠት በሙሉ ዓይን ለማየት የሚያሳሱ ልጆች ላይ የጨከነባቸው አንድ ላይ ወደ ሞት የወሰዳቸው ማን ነው የሚለው በሁሉም ዘንድ ተጠባቂ መረጃ ሆኗል። ወጣት ዲቦራ ኤርትራ መንግስቴ ከእናቷ ሰብለ አለሙና ከአባቷ መንግስት የታደሰ እንደ አውሮፓውያን አቆጣጠር በ201 ዓ.ም በደቡብ አፍሪካ በብራክ ቫንስ የተወለደች ሲሆን ትምህርቷን በዛው ደቡብ አፍሪካ ተከታትላ የመጀመሪያ ድግሪዋን በህግ ተመርቃለች። ትምህርቷን ለመቀጠልም ካላት ጉጉት የተነሳም የማስተርስ ትምህርቷን በመቀጠል የተማረች ሲሆን የሁለተኛ ዲግሪ ትምህርቷን ለማጠናቀቅ ሶስት ወር ብቻ ቀርቷት እንደነበር ተነግሯል። ይሁን እንጂ መጠጥ ላይ ተደባልቆ በተሰጣት መርዝ ወለደች በ24 ዓመቷ ህይወቷ አልፏል። ዲቦራ ለቤተሰቦቿ የመጀመሪያ ልጅ የሆነች ትሑትና ተወዳጅ እንደነበረችም ተመስክሯል። ከዲቦራ ጋር በአንድ ላይ ህይወቷ አልፎ የተገኘችው ታናሽ እህቷ ኦፕራ መንግስቴ ደግሞ እንደ አውሮፓን አቆጣጠር 206 ዓመተ ምህረት ነው የተወለደችው። እድሜዋ ለትምህርት ሲደርስም ከግሬድ 1 እስከ 10ኛ ክፍል ድረስ በኪሮ ብራክፊልድ ተምራለች። በ2022 ቤተሰቦቿ ወደ ኢትዮጵያ ሲመለሱ አብራቸው የተመለሰችው ኦፕራ የ11ኛ ክፍል ትምህርቷን እዚሁ ኢትዮጵያ ተከታትላለች። ቤተሰቦቿ ወደ ደቡብ አፍሪካ ሲመለሱም የ12ተኛ ክፍል ትምህርቷን በዛው ደቡብ አፍሪካ ፕሪቶሪያ ሃይፊልድ ሃይ ስኩል እየተማረች የነበረ ሲሆን ማትሪክ ልትወስድ አንድ ቀን ሲቀራት በተወለደች በ19 ዓመቷ ከታላቅ እህቷ ዲቦራ ጋር ፖሊስ ለጊዜው መርዝ የተደባለቀበትን የመጠጥ አይነት እንዲኖ ብሎ ባልገለጸበት የመመረዝ ሁኔታ ህይወቷ አልፎ ተገኝቷል። ኦፕራ ለቤተሰቡ ከታላቋ ዲቦራ የምትከተል ሁለተኛ ልጅ ነበረች። ኦፕራና ዲቦራ እጅግ ተወዳጅ ፈራ እግዚአብሔር ያላቸው ሳቂታና ተጫዋች እንደነበሩም ተነግሯል። በትምህርታቸውም ጥሩ ውጤት የሚያስመዘግቡ ወጣቶች ነበሩ። እኚህ ትማማቾች በአንድ ላይ ተጠርተው ወደ ሞት ሄደዋል። አሳዛኙ የሞታቸው መጨረሻም በስርዓተ ቅብራቸው ተጠናቋል። በትናንትናው እለትም በአባታቸው አንጀት የሚበሉ የሀዘን ቃላት ታጅበው ወዳጅ ዘመድ አዝማድ በተገኝበት በብዙ እምባ ታጅበው በአዳማ ከተማ ስርዓተ ቅብራቸው ተፈጽሟል። እኛም በሰው ሀገር በግፍ ተመርዘው ለሞቱት እህትማማቾች ነፍስ ይማር እያልን ክፉ ገጠመኝ ልጆቻቸውን ለነጠቃቸው ቤተሰቦች መጽናናትን ተመኘን። እንዴት ናቸው? ሰላም ናቸው ወይ? እንግዲህ ለመጀመሪያ ጊዜ ነው መድረክ ፊት መቆሜ። ከሰዓት ቁም እንግዲህ ብዙ ነጥባት ትውሰዱብኝ። ላመሰግናችሁ ነው በፊታችሁ የቆምኩት። ላሳያችሁኝ ፍቅር ጥልቅ የሆነ ፍቅር ነው። በጣም በጣም ፍቅር ሲባል ተራ ፍቅር አይደለም፣ ትልቅ ፍቅር ነው ያሳያችሁ። እንደ በረታ እንደ ጽናና ነው ያደረጋችሁ። እንደ ልጆቻችሁ ሀዘናችሁን ከኔ ተካፈላችሁ። እኔ የልጆቼን መንዴ ጅ ሰኞ ጅ ስሰማ ተስፋ ነው የቆረጥኩት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 አንድ ክፍል ውስጥ ቆልፌ ለልጄ ስም ለካ ልጆቼ ሊያታልሉኝ ነው። እኔ መቼም አንድ ቀን አለው ለድኳቸው፣ እነሱ ግን በአንድ ቀን ሄዱብኝ። ምንም ማድረግ አልችልም። ልጆቼ ውበቶቼ ናቸው። እግዚአብሔር እንግዲህ አስረክቤ ሰጥቻቸዋለሁ። ምንም ማድረግ አልችልም። ቴንኪው ስለ ሰጣችሁኝ። ኤርትራኖች፣ ኢትዮጵያኖች ስለ ሰጣችሁኝ ፍቅር በጣም ነው ማመሰግናችሁ። ዘር ሃይማኖት ሳይል ከጎኔን የቆማችሁ ሐዘኔን በጥልቅን የተካፈላችሁልኝ እናንተ ሳይ በረታው ቆምኩኝ እንጂ በጣም ተስፋ ቆርጬ ነበረ። በጣም ተባረኩልኝ። አመሰግናችኋለሁ። አሜን። ውድ የአማርያ ቲዩብ ቤተሰቦች አብራችሁን ስለቆያችሁ እያመሰገንን የዛሬውን መሰናዶ አበቃን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ቸር ቆዩልን።